የአዲስ አበባ ዩኒቨርሲቲ ማህበረሰብ አባላት በአዲስ አበባ ከተማ ተገንብተው የተጠናቀቁ የተለያዩ የልማት ስራዎችን ጎብኝተዋል። ከእነዚህም መካከል አዲስ ዓለም አቀፍ ኮንቬንሽን ማዕከል፣ ገላንጉራ የመኖሪያና የተቀናጀ የልማት መንደር፣ በቦሌ ክፍለ ከተማ በራስ አቅም የተገነቡ የኮሪደር ልማት ስራዎች ይገኙበታል። የጉብኝቱ አላማም የዩኒቨርሲቲው ምሁራንና ማህበረሰብ አዲስ አበባ እያሳካቻቸው ያሉ ልማቶችን እንዲገነዘቡና እንደ ከፍተኛ የትምህርት ተቋምነታችንም የሚጠበቅብንን አስተዋጽኦ እንድናበረክት ነው ያሉት የአዲስ አበባ ዩኒቨርሲቲ ተጠባባቂ ፕሬዚዳንት ዶክተር ሳሙኤል ክፍሌ ናቸው። የዚህ አላማ አጠቃላይ የዩኒቨርሲቲ ማህበረሰብ በከተማችን እየሰሩ ያሉ ስራዎችን እንዲገነዘቡ እንደ አንድ የከፍተኛ ትምህርት ተቋም ደግሞ የበኩላቸውን አስተዋጽኦ እንዲያደርጉ ከተማው እየተሄደበት ያለውን ፍጥነትም እንዲረዱ ከተማው 724 እየሰራ እነኚህ ልማቶች እዚህ ደርሷል። ከነኚህ ልማቶች ወደ እያንዳንዱ ካምፓስ ካምፓሶቻችንን በጣም ጽዱ፣ አረንጓዴ ዲጂታል ለማድረግ የጀመርናቸው እና ስማርት ለማድረግ የጀመርናቸው ስራዎች አሉ። ለዛም ይሆን ብዙ ጥቅም የሚሰጥ ትምህርት አግኝተናል ብዬ አምናለሁ። በአዲስ አበባ የሚታየው ፈጣን እድገትና የፕሮጀክት አፈጻጸም ሰውን ማዕከል ያደረገ በመሆኑም የአዲስ አበባ ዩኒቨርሲቲ ይህንን በምርምርና በጥናት በመደገፍ እና ለሌላው ዓለም በማሳወቅ ኃላፊነቱን እንደሚወጣም ፕሬዚዳንቱ ተናግረዋል። ልማቱ ሰውን ማዕከል አድርጎ ሰው ተኮሩ ነው። ጽዱ፣ አረንጓዴ፣ ዘላቂ ሆኖ እንዲሰራ የሚደረገው ስራ አሁን ዓለም ከገጠማት የአየር ንብረት ቀውስ ለመውጣት አዲስ አበባ ትምህርት ትሆናለች። ይህንን በምርምር በመደገፍ በመጻፍ ለሌላው ዓለም በማሳወቅ ትልቅ ሚና ይጫወታሉ ብያምናለው የዩኒቨርሲቲያችን ምሁራን። አዲስ አበባ በዚህ መልኩ ባሳካቻቸው ግዙፍ የልማት ፕሮጀክቶች ስኬታማነት ተደንቀናል፣ ያሉት የጉብኝቱ ተሳታፊ የአዲስ አበባ ዩኒቨርሲቲ ማህበረሰብ አባላት ናቸው። የምሰማውም የማቀውም ያየሁትም ሁሉም ነገር ተገጣጥሟል፣ ከጠበቅኩትም በላይ ነው። በ2013 ዓ ም የአዲስ አበባ ፕላንና ልማት ኮሚሽን ኮሚሽነር ነበርኩኝ። እነዚህ ዛሬ በአካል መሬት ወርዶ የምናያቸው ሁሉ የልማት ስራዎች ወረቀት ላይ ነበሩ። ነገር ግን እውነት ይሆናሉ ወይ በእኛ ጄኔሬሽን፣ በእኛ ትውልድ ይከናወናል ወይ የሚል ስጋት ነበረኝ። ምቹ የሆነ ስፍራ እንደተዘጋጀ ነዋሪዎቻችን ለልማት ከየቦታው የተነሱትም ደግሞ ያለምንም ሶሻል ቦንዳቸው ሳይበታተን ተሰብስቦ አንድ አካባቢ እንዲኖሩ የሚያስፈልጋቸው ሁሉ አገልግሎት በአንድ ማዕከል እንዲያገኙ ተመቻችቶ በመስፈራቸው በማየቴ እጅግ በጣም ተደምም ያለው። ከአዲስ አበባ የልማት ስራዎች ስኬት የምንማረው ተባብሮ በመስራት ለሀገር ግንባታ በጋራ መቆም ነው ያሉት ጎብኚዎቹ፣ እነዚህ የልማት ስራዎች በመላ ሀገሪቱ እንዲዳረሱ መስራት ይገባል። ለዚህም የበኩላችንን እንወጣለን ብለዋል። አሁን ባየ ነው በ46 በ50 ቀን እነዚህ የሚያልቁ ፕሮጀክቶች አሉና፣ በርካታ ይህን ተሞክሮ ወደ ሌላ አካባቢ ኤክሴል ብናደርግ ከአዲስ አበባ እንለፍ። ምክንያቱም ኢትዮጵያ ማለት በጣም ሰፊ ሀገር ነው። ክፍለ ሀገሮቹ ብዙ ናቸው፣ ከተማዎቹ ብዙ ናቸው፣ መንደሩ ብዙ ነው። ብዙ መሰረተ ልማት የሚያስፈልጋ ናቸው። ስለዚህ ውድ ኢትዮጵያውያን እንተጋገዝ፣ እንመካከር። እየተሰሩ ያሉ በጣም ጥሩ ነገሮች አሉ። ጥሩ ነገሮች ላይ ኤክሴል እናደርግባቸው። መተባበር ያስፈልጋል። ባለን ነገር መደናነቅ ያስፈልጋል። ሰፖርት መደራረግ ያስፈልጋል። ጥሩ ነገርን ጥሩ ነው ማለት አለብን። ጥሩ ያልሆነ ነገር ደግሞ ለግብዓትነት ስለሚያገለግል በዚህ በዚህ ቢስተካከል የሚል አይነት ሀሳብ በጋራ በመተባበር ይዘን ወደፊት ብንቀጥል የተጀመረው መልካም ስራ በተሻለ ሁኔታ ለወደፊት ትውልድ ማሸጋገር የሚቻል ይመስለኛል። መተባበር ካለ መቀናጀት ካለ ጥሩ የኮሚኒኬሽን ፍሰት ካለ በሚሰሩ ሰዎች ከወረዳ ጀምሮ እስከ ከተማ ድረስ ከከተማ ጀምሮ እስከ ጠቅላይ ሚኒስትር ድረስ ያለው የኮሚኒኬሽን ፍሰቱ ጥሩ ከሆነ መነጋገሮች ካሉ መተባበር ካለ የተባበረ ክንድ ደግሞ የተሻለ ነገር መስራት እንደሚችል ያሳየ ወይም የሚያሳዩ ፕሮጀክቶች ናቸው ብዬ ነው የማስበው። ዩኒቨርሲቲዎችም እዚህ ላይ እጃቸው አለ። ሰዎች በግልም በቡድንም ሆኖ እየሰሩ ነው፣ እያገዙ ነው። ከዚህ በተሻለ ደግሞ እናግዛለን ብዬ አስባለሁ።